ለሱት ወገን አይደለም፣ ግን ዮሐዴ ባስረዳው መንገድ አሁን ግዴታ እሱ እንደዚህ ነው፣ በቃ ደሙ ይሄ ነው፣ ስጋው ይሄ ነው የሚለውን ግዴታ ሐዋርያቱ ወደ እሱ ስለተመለሱ ስጋ ቀጥታ ሊትራል ደሙና ስጋው ነው ብሎ ነው የተመለሱት። ስለዚህ አንተም እንደዛ ተቀበል ነው ዮሐዴ ሀሳብና የኔ ሀሳብ ደግሞ ሐዋርያቱ እንደዛ ክርስቶስን ካንተ ወዴት እንሄዳለን ብሎ ቢመለሱም እኔም በእነሱ ወገን ብሆንም ሐዋርያቱም አዋሪያቱም እንደገባቸው ይሄ የሚቆርሰው ስጋ ሊትራል አሁን ቆርሶ የሰጣቸው ህብስትና ዋይኑ ሳይሆን አምኖ እነሱ ገብቷቸው ዳውት ያደረጉት ነገር አለ ብዬ በምንም እንደዛ ነው። እና ግዴታ አሁን ይሄ እዚህ ጋር ቃል በቃል ማቴዎስ 27 ላይ አምጥቶ ምን እንደሚሰጣቸው ስጋው እንደሆነ ቃል በቃል እኮ ሰጣቸው። ልክ ከእነርሱ ጋር አብረ የጌታ ስጋና ደም አዎ የጌታ ስጋና ደም ብለ ልክ እንደማ ልክ ኢየሱስ እንደተናገረው አሜን ብለ ሐዋርያቶች፣ አሜን ብሎ እንደተቀበሉ ይቀበል ነበረ። አሜን ብሎ እንደተቀበሉ ድና ያድርጓል። እዚህ ጋር እስቲ ትመለከታለ። አይ ይሄ ስጋዬ አይደለም ያንተ ስጋ ምሳሌ ነው ብሏል። ኖ ዳውት ያደረጉት ሐዋርያትም ዳውት አድርጓል። እዛ ጋር እንደምናየው ማለት የተወሰነ አላረጉም ይላል እኮ ቃሉ። ማለት ደቀ መዝሙር አይ ሌሎቹ ናቸው ደቀ መዝሙር የሚለው ሌሎቹ ደቀ መዝሙር እሱን የሚከተሉትን ደቀ መዝሙር አለ እንጂ አስራ ሁለቱን ለብቻ ነው ተመልሶ እናንተስ ትሄዳላችሁን? አለ እነሱ ግን አይ ከአንተ ጋር ከአንተ ወዴት እንሄዳለን? ነው ያለው። አስራ ሁለቱ ለብቻ ነው ለይቶ ኢትዮ እንጂ ደቀ መዛሙርት ያለን ሐዋርያትን ሳይሆን ሌሎችን ነው አስራ ሁለቱ ጋር ዞሮ እሱ ጠይቀዋቸዋል ግን አሁን ማለት እንትን ሊያከራክረን አይችልም። ይሄ ዲፕሊ የሚጠና ነገር ነው። ማለት የተጻፈ ነገር እንደዚህ ነው ብሎ የተቀመጠ ነገር ስለሌለ እኔም ማውራት አልፈልግም እሱን። ኤኒዌይስ ግን ያኛዎቹ የተመለሱት ሞቲቫቸው መጀመሪያ ምንድን ነው? ማለት ዲፕሊ መሄድ ባያስፈልገንም እነሱ በፊት የተሰጣቸው ህግ ጋር እንደዚህ ስጋ መብላት እንዴት ነው ለነሱ፣ ጥሬ ስጋ ምናምን በሚለው ጋ ብዙ ነገር አያይዘው ነው እንግዲህ አይሁዶች እንደዛ የሚሉት። እነሱ ሞት ስጋ አለ። ክርስቶስ እኮ አላብራራቸውም አላብራራላቸውም። በነገራችን ላይ ስጋዬ ነው አለ። ስጋዬ ነው በቃ። በነገራችን ላይ ዮሐንስ ራሱ በጣም በብዙ ቦታ ላይ ስጋው ባይሆንም ባይሆን ብሎ እንትን ቢል ማለት ነው ያብራራ ነበረ። ልክ ለምሳሌ ጌታ ኢየሱስ ክርስቶስ ይህን ቤተ መቅደስ አፍርሶ እና በሶስተኛው ቀን አስነሳለው አለ። እንዲህ አርባ ስድስት ዓመት እንትን ያደረገውን እንዴት በሶስት ቀን ተመልሶ አፍርሶ ይሰራል ምናምን የሚለውን አሰቡ እነሱ። ጌታ ኢየሱስ ክርስቶስ ግን ምን አለ መልሶ ኢትዮ ጌታ ኢየሱስ ክርስቶስ ሳይሆን ዮሐንስ ግን ሲያብራራ ይሄንን ኦ እነሱ ስለምንድን ነው የሚያስቡት? ስለ ቤተ መቅደስ ሰለሞን ቤተ መቅደስ። ጌታ ግን እየተናገረ ያለው ስለምንድን ነው ብሎ አብራራ። ስለ ስጋው ቤተ መቅደስ ስለ ማንነቱ ነው እያወራ ያለው፣ ስለ ሞቱና ትንሳኤ ነው እያወራ ያለው ብሎ አብራራበት። እዚህ ጋር ግን ቅዱስ ዮሐንስ አላብራራም። በነገራችን ምንም ነገር አልተና በቃ ስጋው ነው ስጋው ነው ሊትራ ምንም ሌላ ነገር አላለ። አሜን ብሎ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ልክ ሲሰጥ አሜን፣ ይህ ስጋዬ ነው ቃለ ጌታ ኢየሱስ ክርስቶስ ይህ ለአዲስ ኪዳን የሚፈሰው ደሜ ነው አለ። አሜን ብሎ ተቀበሉ ሐዋርያት። አንተ ለምን መቀበል አቃተ? ለምን እምነት ጎደለ ነው ትልቁ ነገር። እና አባቶችም ለምሳሌ ከአባቶች ቅዱስ ስጋውና ክቡር ደሙን፣ አይ አይደለም የጌታ ስጋና ደም አይደለም፣ ምሳሌ ነው ያሉ አሉ። በዘመናት በክርስትና መካከል አሉ ቢካወካቸው አይ አባቶች ጋር መሄድ አያስፈልግም። ሰፋ አድርገን ላለመሄድም አሁን እኔም ጥያቄ አንደኛ የገባውት አንድ ጥያቄ መጨረሻ ላይ ጠይቀዋለው። ክሪቲካል የሆነ ጥያቄ አለ። እሱን አሁን ብዙ ማውራት አያስፈልግም። መኩ ይገባኛል፣ አይ አካሄደ ይገባኛል። ግን የኔ አሁን ፖይንቱ እንዴት ነው ልንስማማም ላንስማማም እንችላለን እ አይ ሪስፔክት ዩ ንቀበል ግዴታ ስላልሆነ የጌታን ቃል ካልተቀበልክ፣ እንግዲህ ምን እንላለን? እንድትቀበል እንድትማር ምናምን እንመክራለን። እንግዲህ ከዚህ በላይ ይበቃል መሰለኝ። ሌላ ሰው ቢገባ መልካም ነው። አስወረድከው አላስወረድከው ኢትዮ የትሄድክ ና አንዴ ማለት እንዴት መሰላቸው? አሁን መጽሐፍ ቅዱሱ ግልጽ ነው አይደል? አንት ቆይ አንዴ፣ መጽሐፍ ቅዱሱ ግልጽ ነው። እንግዲህ ክርስቶስ ደሜ ነው ኦኬ፣ ስጋዬ ነው እያለ አይ ደም አይደለም ብለን ከተቃወም ነው አንድ ራሱ የቻለ ችግር ነው አይደል? ከክርስቶስ ጋር ቀጥታ መጋጨትም ጭምር ስለሆነ ማለት የክርስቶስ ተቃዋሚ የሆነ መነሳት ነው። ሁለተኛ ደግሞ በጣም የሚገርመው በጣም የሚገርመው እንግዲህ በቤተ ክርስቲያን አሉ የምንላቸው ቅዱሳን አባቶች በምልአት ያመኑበትን እምነት አሁን ያለን ሰዎች ካልያዝን፣ ኦኬ፣ ሁሉም አባቶች ተሳስተዋል፣ እኔ ብቻ ነኝ ልክ ማለት እንደዛ እያላችሁ ነው። ለምሳሌ ኢትዮ አሁን በቤተ ክርስቲያን አባቶች ለሺ አምስት መቶ ዘመናት ኦኬ ለሺ አምስት መቶ ዘመናት ከዛ በኋላ ስለሆነ እንደዚህ አይነት ሀሳብ ራሱ ፎር ተ ፈርስት ታይም የመጣው ከግኖስቲኮች ቀጥሎ ማለት ነው። አሁን በቤተ ክርስቲያን ታሪክ ለ ሺ አምስት መቶ ዓመታት የነበሩ አባቶች በሙሉ በሙሉ ተሳስተዋል ብለህ ታምናለህ? ምን ምን በቤተ ክርስቲያን እንግዲህ በቤተ ክርስቲያን ታሪክ ውስጥ ከመጽሐፍ ቅዱስ ወይም ከቤተ ክርስቲያን መመስረት ጀምሮ እስከ ዙዊንግሊ መምጣት ድረስ 1500ን በለውና አፕሮክሲሜትሊ ማለት 15ኛው ክፍለ ዘመን 16ኛው ክፍለ ዘመን ስለሆነ ይሄ ለመጀመሪያ ፎር ዘ ፈርስት ታይም እንደዚህ አይነት ትምህርቶች የመጡት በ አንድ ሺህ አምስት መቶ ዘመን የቤተክርስቲያን ታሪክ ውስጥ የነበሩ ሁሉም ቅዱሳን አባቶች ኦኬ እነ አትናቴዎስ እነ አግናቲዮስ እነ ሄሬኒዮስ እነ ፖሊካርፕ ኦኬ፣ እነዚህ አባቶችን ጨምሮ በሙሉ በጌታ ስጋና ደም ሁሉም ተሳስተዋል ብለህ ነው የምታምነው? ሁሉም ስህተት ናቸው። ከዛ ዝም ቢል መጥተው ነው ትክክለኛ። እንደዛ እንደማልል እንደዛ እንደማልል ይሁን ነው። እንደዛ አልልም፣ ተሳስተዋል አልልም። ግን የምቀበለው ያው የእኔን እምነት ታውቀዋለህ እኮ ይዋዲ። ይሄ ማለት ይሄን ለምን እንደዚህ ይሄን እንዲህ ለምን አንተም አባቶችን ሁሉንም አትቀበል ማለት ብትቀበላቸውም ሀሳባቸውን ሁሉንም አትቀበልም። የነሱን የነሱን እንደወረደ ይሄን እኔ አሁን የአባቶችን ትምህርት ባመጣ አስደግፌ ባመጣ ሁሉንም እቀበላለሁ ማለት አችልም። እሺ አባቶችን አባቶችን ኮንሰንሰስ ካለበት እኔ ማልቀበለው ምንም ነገር የለም። ኮንሰንሰስ ካለበት ኮንሰንሰስ ማለት ኮንሰንሰንስ ኦፍ ፓትረም ይባላል ወይም ደግሞ የአባቶች በምልአት መስማማት። በቃ ይሄ የቤተ ክርስቲያን ትክክለኛ እምነቷ ነው፣ የማይናወጽ ወይም ደግሞ የማይቀየር እምነቷ ነው። ሲቀጥል ደግሞ በነገረ ድህነት በነገረ ድህነት ዙሪያ አባቶች ያመኑትን የተናገሩትን ይቀበላሉ። አባቶች ማለት የቤተ ክርስቲያን ቅዱሳን አባቶች የተናገሩትን የትኛውም ነገረ ድህነት ላይ ማለት ነው። እኔ ይቀበላሉ፣ የማልቀበለው የለም አሁን ግን እየተናገርን ያለነው ኮንሰንሰስ ብቻ ሳይሆን ኢንታየር በቤተክርስቲያን ታሪክ ውስጥ በቤተክርስቲያን ታሪክ ውስጥ ጭራሽ ተሰምቶ ታይቶም የማይታወቅ ትምህርት ነው አሁን የያዛችሁት። ማለት በምልአት አባቶች የሚታመነው ትምህርት እናንተ ጋር የለም። ሁሉም አባቶች ተሳስተው እናንተ ናቸው ወይም ከዚ እንግሊ በኋላ የመጣችሁ ሰዎች እናንተ ትክክለኛው ትምህርት ይዘናል፣ ሁሉም አባቶች ግን የተሳሳተ እምነት አላቸው ብለህ ነው የምታምነው? ኢትዮ በዚህ በጌታ ስጋና ደም ዙ ማለት ሶሪ፣ አሁን ወደ አባቶች ትምህርት ልንሄድ ነው። አሁን ሰፋ ቅድም ያልኩት ለመኩም ለዛ ነው። ወጣ ባንል ጥሩ ነው። ሰፋ እያለ ከሚሄድ እዚህ ባይብሊካል ባለው መንገድ ለምን ወደ አባቶች አንሄድም? ሁሉም አባቶች ስህተት ናቸው ብለታምናለህ ወይ ነው ጥያቄ፣ እንጂ እሱ ነገርኩ እኮ ነገርኩ እኮ ሁሉም ስህተት ናቸው። ሁሉም ስህተት ናቸው ብዬ አላምንም። ማለት ስህተት ናቸው ብዬ ሁሉም ስህተት ካልሆነ ሁሉም ስህተት ካልሆኑ ሁሉም አባቶች የጌታ ስጋና ደም እውነተኛ እንደሆነ ለዘላለም ሕይወት እንደሆነ ለኃጢአት ስርየት እንደሆነ ሁሉም ያምናሉ ማለት ነው። ስለዚህ ለምን አታምኑ? አንተ ከአባቶች የተለየ እምነት ይዘህ እንዴት ክርስቲያን ነው ልትራሱ ትችላለህ? አሁን አንተ ያስከው አቋም በጌታ ስጋና ደም ባለው ትምህርት ላይ አባቶችን አንስተ ይሄ ነው አባቶችን አንስተ ጠቅሳቸው በመደዳ እንደዚህ እንደዚህ ነው ሁሉም ያሉት ብለህ ለእኔ ስታመጣልኝ፣ እኔም ደግሞ ባይብሊካል የሆነ ኮንቴክስት ይዤ እነሱ አሁን ትክክል ናቸው አይደሉም፣ ሊሳሳቱ ይችላሉ፣ ላይሳሳቱ ይችላሉ የሚለው አንድ ነገር ሆኖ ሳለ እንደዛ አሁን ደፍሬ እንደዚህ ማለት ስለማልፈልግ ነው። ትረዳኛለህ። ግን እሱን እንደ ሀሳብ ጎን ላይ አስቀምጠን ኢትዮ አልከው እኮ ኦልሬዲ አሁን በጣም በሚገርም ሁኔታ መጽሐፍ ቅዱስ እነሱ ራሳቸው ሰጥተው እንግዲህ መጽሐፍ ቅዱስ እኮ የሰጡ እነሱ ናቸው የመጽሐፍ ቅዱሱ ባለቤቶች ወይም ደግሞ ኦውነርስ ኦፍ ቡክ መጽሐፉ ራሳቸው የሰጡ ይሄ ትክክለኛ ነው ይሄ ደግሞ ትክክለኛ አይደለም ብለው የለዩ ቅዱሳን አባቶች ሁሉ በመጽሐፉ ባለቤቶች ሁሉም ተሳስተዋል። አንተ ቆይ ቆይ አንዴ አልጨረስኩም። ቆይ ሁሉም ተሳስተዋል ብለህ ሁሉም ተሳስተዋል ብለህ፣ በጣም የሚገርም እኮ ነው። አንተ መጽሐፉን የማታውቀው ወይም ደግሞ ዝዊንግሊ እራሱ ማለት ነው፣ የዚህ ሐሳብ ጀማሪ ዝዊንግሊ እነሱ የሰጡትን መጽሐፍ እኔ በራሴ ተርጉሜ እናንተ አልተረዳችሁትም መጽሐፉ ብሎ እነሱን ሁሉ ውድቅ አድርጎ የራሱ መረዳት ሲሰጥ እንዴት ዙዊንግሊ የተባለ አንድ ተራ ግለሰብ ተቀብለ በቤተ ክርስቲያን ቅዱሳን የተባሉ በእምነታቸው የተመሰከረላቸው መጽሐፍ ቅዱስን መቀነን ራሱ ኦውቶሪቲ አላቸው እነ ጎርጎሪዮስ፣ እነ አትናቴዎስ፣ እነ አግናጢዎስ፣ እነ ፖሊካርፕ፣ እነ ሄሬኒዎስ እነዚህ ሁሉ አባቶች ስህተት ናቸው ብለ አንድ ተራ እዚህ ግባ የማይባል ሰው ለዛውም ዝሙትን የሚፈቅድ ንጉስን ከሚስቱ ሌላ ደርቦ እንዲያገባ የፈቀደ ዝንግሌ የተባለ አንድ ግለሰብን እንዴት ማለት ለእግዚአብሔር ቃል ፉል አውቶሪቲ ሰጥተህ ትቀበለዋለህ? ማለት የእሱ መረዳት ትክክል ነው፣ ሁሉም በቅድስና የነበሩ መጽሐፍ ቅዱስ የቀነኑ አባቶች ደግሞ ሁሉም ተሳስተዋል ብለህ እንዴት ልትናገርስ፣ እንዴትስ ልትቀበሎች አልክ። እሺ አሁን ይህን ጥያቄ ማለት ከመመለሴ በፊት አንተን የአንተን አቋም ስለማላውቅ፣ አሁን ቤተክርስቲያን ትሳሳታለች ብለህ ታምናለህ? አንተ ምን ምን ምን? ይቅርታ ድምፅህ ተቋርጦብኝ ነበረ። ምንድን ነው ያልከኝ? ቤተክርስቲያን ትሳሳታለች ብለህ ታምናለህ? የጠየኩህን ትተው ነው? አይ መልስልኝ ይሄኛው የጠየኩን ትተው ነው ወይ መጀመሪያ እንዴት አንድ አልተውኩት አንድ ተራ አንድ ተራ ያው ሁለቱ ሚዛኖች በጎንና በጎን አስቀመጥኩላ አትናቴዎስ አግናቲዮስ እኔ ሚዛኑን ለማስቀመጥ ነው ሚዛኑን ለማስቀመጥ ነው መጀመሪያ ይሄን መልስና ከዛኔ ይጠይቃሉ ምንም ስለማይገናኝ ማለት ነው የጠየኩን መጀመሪያ መልስና በዚህ በኩል አይ፣ ለኔ ይገናኛል። ዮሀዴ ለኔ ይገናኛል። እኔ ያሰብኩት መንገድ ላትረዳው ትችላለ። መልስ መጀመሪያ። ሁሉም ተሳስቷል። አግና ዙይ እንግሊ ብቻ ነው ትክክል ብለነው ምታም ወይ ሊዲንግ የሆነ ጥያቄ ነው ታምንና ለራስን በቃም ታም መመለስ ማለት አይ ስህተት ናቸው። እነሱ ስህተት ናቸው። ዚንግሊ ነው ልክ የምትለው ከሆነ ያንን አይ በተግባር በነገራችን ላይ ዚንግሊ ልክ ነው ብለህ እየኖርክ በተግባር እየኖርክ ያለው የዚንግሊ ነው እኮ እንደዛ እየታወቀ ማለት፣ እኔ የእኔ አቋም እንደዛ ማለት። አሁን ዚንግሊ ዚንግሊ በዚህ ሀሳቡ ከኔ ጋር የሚስማማ ከሆነ ዚንግሊ ትክክል ነው እያልኩ ነው ኦልሬዲ ማለት አሁን እኔ እስማማለሁ አልስማማም የሚለው ይቀመጥና፣ ግን ይህን ሀሳብ ይዤ ከገባሁ ይህን ሀሳብ ጥሩ እዚ እንግዲህ ልክ ነው ካልክ እነዛ አባቶች ከአንድ ሺህ አምስት መቶ ዓመታት በሙሉ የነበሩ አባቶች ስህተት ነው እያልካቸው እያልክ ነው ማለት ነው። በሌላ አባባል አ አላልኩ። ይህን እኮ ቀድሜ ተናገርኩ። ወደ አባቶች ስንሄድ የአባቶች ሌላ ኬዝ ሆኖ ሊነሳ ይችላል። ግን አሁን እሱን ከማንሳት ይቀር እሱ ይቀመጥ። አባቶች ደረጃ ማለት የትኛውም አባት በቅዱስ ቁርባን ዙሪያ እሱን ሙሉ ለሙሉ አልደረስኩባቸውም። አባቶች ላይ እርግጠኛ አይደለሁም።